ጤና ስድሪ መለያ የአማራ ህዝብ፣ ይህ ዜና የሚተላለፍላችሁ ፋኖ አስዘግድ መረጃ ማዕከል ወይም ፋሚዲያ ነው። ዜናውንም እንደሚከተለው አቅርባለሁ። የድል ዜና! የአማራ ፋኖ በሸዋ ከሰም፣ ነጎድጓድ፣ ናደው፣ አፄ ይኩኖአምላክ ክፍለ ጦሮች ባደረጉት ተጋድሎ ድል ተቀዳጁ። በሸዋ ምንጃር ሸንኮራ ወረዳ የአውራ ጎዳና ቀበሌን ለኦሮሚያ ክልል አሳልፎ ለመስጠት ሲንቀሳቀስ በነበረው የኦሮሚያ ክልል ልዩ ኃይል ላይ በተወሰደ እርምጃ በርካታ ሙትና ቁስለኛ ጠላት መሸኘቱን ተገለጸ። የፍጥነት መንገድ እንሰራለን በሚል የብልፅግና የተቀነባበረ ሴራ አውራ ጎዳና ቀበሌ የሚኖሩ አማራዎችን በማፈናቀል የተጠመደው የኦሮሚያ ፖሊስ ልዩ ኃይል የካቲት 27 2017 ዓ ም ከጠዋቱ 12 ሰዓት ገደማ ጋሜ እና ጉቢሳ አካባቢዎች ላይ ለመንቀሳቀስ እና የለመደውን ስርቆት እና ዝርፊያ ለመፈጸም ሲጣጣር ከአይበገሬው የነበልባሉ ብርጌድ የፋኖ አባላት በተሰነዘረበት መብረቃዊ ጥቃት በርካታ ሙትና ቁስለኛ ተሸክሞ ከመመለሱም በላይ ከፍተኛ ቁጥር ያለው ክላሽንኮቭ መሳሪያ ተተኳሽ በፋኖ እጅ ገብቷል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አውራ ጎዳና ሻለቃ በተስፋፊው እና በወራሪው ኃይል ላይ በከፈተው የተጠና የማጥፋት ኦፕሬሽን በርካታ የኦሮሚያ ልዩ ኃይልና ፖሊስ እስከ ወዲያኛው የተሸኙ ሲሆን የአህያ ባል ከጅብ አያስጥልም እንዲሉ ከቀኑ ስድስት ሰዓት ጀምሮ ተጨማሪ ኃይል ለሚሆን ከምንጃር ሸንኮራ መዲና አረርቲ ከተማ በመነሳት ወደ መልካጅሎ አካባቢ እንዲሁም ከሞጆ ከተማ በመነሳት ወደ አውራ ጎዳና በማምራት ታንክን ጨምሮ አሉ በተባሉ ከባድ መሳሪያዎች ፋኖን ለመክበብ የተደረገው ቀቢጥe ተስፋ ሞከራ በነበልባሉ ብርጌድ አይበገሬነት አማራዊ ስነልቦና ከፍተኛ ቁጥር ያለው የአገዛዙ ታጣቂ ቡድን እስከ ወዲያኛው ተሸኝቶ የካቲት 27 2017 ዓ ም ከምሽቱ አንድ ሰዓት ላይ ወደ መጣበት ተመልሷል። በሌላ ዜና የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ አባይ ሻለቃ የአማራ ፋኖ በሸዋ ራስ አበበ አረጋይ ብርጌድ አንድ ሻለቃ እና በቅርቡ የአማራን ፋኖ የተቀላቀለው ናደው ብርጌድ የጅሁር ቀጠናን ማህበረሰብ በማስተባበር ጅሁር ከተማ ከተማና አካባቢውን በመክበብ በአገዛዙ ጥምር ጦር ላይ ከፍተኛ ጥቃት ሰንዝረውበታል። በተለይም በጫሶ፣ ወይራአምባ እና በሰርጠ ሶስ በተካሄደ መደበኛ ውጊያ በርካታ የአገዛዙ ሰራዊት ተደምስሷል። ዙ23፣ ብረት ለበስና ሞርተር አስታጥቆ ከተለያየ አቅጣጫ የተንቀሳቀሰው የአገዛዙ ሀይ ብረት ለበስ ታንኩና የተለያዩ የቡድን መሳሪያዎች በተሰነዘረባቸው ጥቃት ከጥቅም ውጭ እንዲሆኑ ተደርጓል። በሌላ ዜና የአማራ ፋኖ በሸዋ ነጎድጓድ ክፍለጦር መብረቁ ብርጌድ ሶስተኛ ሻለቃ እና አንበሳው ብርጌድ ፕሮፌሰር አስራት ሻለቃ ደነባ ከተማ ዘልቀው በመግባት በወሰዱት የተጠና ኦፕሬሽን በደነባ ከተሞች ህዝቡን ሲያሰቃይ የከረመው የብልጽግና አመራሮች ወደ ኦሮሚያ ክልል መንዲናና ሸኖ መፈርጠጣቸውን ለማወቅ ተችሏል። በዚህ የተጠና ምት አቅም ያነሰው አገዛዙ ከለሚና አርብ ገበያ ተጨማሪ ኃይል በዚህ ሰዓት እያንቀሳቀሰ ሲሆን ይህ መረጃ እስከተጠናከረበት ድረስ የወገን ኃይል በደነባ ከተማ ውስጥ እየተንቀሳቀሰ ይገኛል። ከሰሞኑ መቶ ኪሎ ግራም ስንዴ ወይም ሀምሳ ኪሎ ግራም ጤፍ እና ሶስት መቶ ብር ለጥምር ኃይሉ በሚል ከማህበረሰቡ ሲሰበስብ የከረመው አገዛዙ በዛሬው ዕለት በተወሰደበት ድንገተኛ ጥቃት በከፍተኛ ድንጋጤ ውስጥ ሆኖ እግሬ አውጭኝ ብሎ ፈርጥጧል። በተያያዘ መረጃ ላለፉት አስር ቀናት ከአስራሰባት ሻለቃ ከተለያዩ ከባድ የቡድን መሳሪያ አስታጥቆ ይፋትን ቀጠናንና የጦር ቀጠና አድርጎ የከረመው አገዛዝ በተለይም ኤፍራታ እና ግድም ወረድ ይቅርታ ወረዳዳን አዳን በማለት ከአላላ በመነሳት ወደ ፈረድ ውሃ ሲንቀሳቀስ የነበረው አገዛዙ ውሃ ኃይል የአማራ ፋኖ በሸዋ አፄ ይኩኖ አምላክ ክፍለ ጦር አምስተኛ አይሻ ሰሄድ ሻለቃ ልዩ ቦታው ከረኬሜ ወይም አድሮ ጉባ በተባለ ስፍራ ከቀኑ ስምንት ሰዓት እስከ ዘጠኝ ሰዓት ተኩል ሰዓት ድረስ በተካሄደ ፍልሚያ ጥምር ጦሩ ድባቅ ተመቶ ሙትና ቁስለኛውን በመጫን ወደ አጣየ ከተማ መግባቱን ማረጋገጥ ተችሏል። ከሰሞኑ የኤፍራታ ግድም ወረዳ ቀውት ወረዳን፣ አንጾኪያ ግምዛ ወረዳን፣ ቆላማውን የጣርማበር ወረዳን ከፊል የደቡብ ወሎ ወረዳዎችን እና የኦሮሚያ ብሔረሰብ ዞንን በመጨፍለቅ ኦሮሚያ ክልል እናደርጋለን በማለት የኦሮሞ ህዝብን በማነሳሳት ሲቀርዥ የከረመውን አገዛዝ በተወሰደበት ድንገተኛ ጥቃት ከፍተኛ ድንጋጤ ውስጥ ገብቷል። የኤፍራታ ግድም ወረዳ ቀበሌዎችን አጸዳን በማለት ህዝቡን ሲዋሹ የሰነበቱት የወረዳው አመራሮች በዛሬው ዕለት የተወሰደው እርምጃ በከፍተኛ ድንጋጤ ውስጥ መግባታቸው የተረጋገጠ ሲሆን ለኦሮሞማው ያላቸው አገልጋይነት እና በአማራ ተወላጆች እምነት በማጣት የጥበቃ ሰራተኞችን ጭምር የኦሮሞ ልዩ ዞን እያመጡ እንደሚቀጥሩ ለማረጋገጥ ተችሏል። ክብር ለተሰውት፣ ድላችን በክንዳችን። የአማራ ፋኖ ሸዋ የህዝብ ግንኙነት ክፍል። ዘግይቶ የደረሰን ሰበር ዜና፦ ስልሳ የጠላት ኃይል ሲደመሰስ አርባ ዘጠኝ ክላሽንኮቭ መሳሪያ ማርከናል። የአማራ ፋኖ አንድነት በጎንደር የአማራ ፋኖ አንድነት በጎንደር ቋራ ኦሜድላ እና አድዋ ክፍለ ጦር በምርኮኛው ብርሃኑ ጁላ ጦር ጋር በተደረገው ውጊያ በጠላት ከፍተኛ ኪሳራ መድረሱን የአማራ ፋኖ አንድነት በጎንደር የቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት መምሪያ ፋኖ አስቻለው አለባቸው ለሚዲያችን በሰጠው ቃለመጠይቅ ገልጿል። በዛሬ ዕለት የካቲት 27 20 17 ዓ ም በምዕራብ ጎንደር ቋራ ወረዳ አልጣሽ ብሔራዊ ፓርክ ዙሪያ በተደረገው ውጊያ ምርኮኛው ብርሃኑ ጁራ 60 ሰራዊት ሲደመሰስ 49 ክላሽንኮብ መሳሪያ ወደ ፋኖ ገቢ የሆነ ሲሆን በተጨማሪም ወደ አልጣሽ ብሔራዊ ፓርክ በደበኛ መኪና መግባት ለማይችል በትራክተር ተኳሽና ስንቅ ለማሸጋገር ሲሞክር ትራክተሩ ከነ ሙሉ ተኳሽና ስንቁ በፋኖ እንደተማረ ያበረከፋኖ አስቻለው አለባቸው ለሚዲያችን ገልጿል። ውጊያው አሁንም እንደቀጠለ ሲሆን የአማራ ፋኖ አንድነት በጎንደር የቋራ ኦሜድላ ክፍለ ጦር አካል የሆኑትን ዳግማዊ ቴድሮስ ብርጌድ፣ ነብሮ ብርጌድ እና የአድዋ ክፍለ ጦር የአካል የሆነው ነብሮ ብርጌድ የጠላትን ኃይል ድባቅ እየመቱ ይገኛሉ። የጠላት ኃይል ከመደምሰስና ከመማረክ የተረፈ ወደ ገለጎ ከተማ እየፈረጠጠ ይገኛል ሲል የአማራ ፋኖ አንድነት በጎንደር ለሚዲያችን ገልጸዋል። ይህ ድምፅ የሚተላለፍላችሁ ከፋኖ አሰግድ መረጃ ማዕከል ወይም ፋ ሚዲያ ነው። መልእክቶቻችንን ከሰማችሁልን በኋላ በዩቲዩባችን ላይ በምናስተላልፈው ሰብስክራይብ በማድረግ ኮሜንት እና ሼር በማድረግ እንዲሁም ለመላው አማራ ህዝብ እንዲዳረስልን ትብብራችሁን ጠይቃለሁ። አመሰግናለሁ።